እቺ ፍሬሿ ተማሪ አይደለችም እንዴ? አዎ፣ አንተ እራሷ ነች። ቆይ ዝም ብላችሁኝ ምን እንደማደርጋት

እሺ ተወዳዳሪ ጨቡዴ ተወዳዳሪ ጨቡዴ ወዬ። እንኳን በደህና መጣ ወደ ውድድሩ፣ እንኳን ደህና ቆያ። በጣም ጥሩ፣ በጣም ጥሩ። ለውድድሩ እየተዘጋጀ እንደሆነ በደንብ ታስታውቃለህ። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ከዚህ ውድድር ምን ጠብቃለህ? አሸንፋለሁ ብለህ ነው የምታስበው? ወይስ ውስጤ ያለውን አሸናፊነት ጥንካሬ አለው ባይነት ላወጣው እያሰብኩ። በጣም አሪፍ፣ በጣም አሪፍ። ከዚህ በፊት እንደዚህ አይነት ውድድሮች ተወዳድረህ ታውቃለህ? አሁን በጣም ብዙ የቀበሌ ውድድሮች፣ የወረዳ ውድድሮች ብዙ ቦታዎች አሸንፍ። በጣም ጥሩ በጣም ጥሩ ነው። እንግዲህ ለዛሬው ውድድር መልካም እድል እመኝልሃለሁ ጨቡዴ። ለዛኛው ተወዳዳሪ እንትን እያልክ ነው ማለት ነው? በፍጹም መልካም እድል እኮ ያው፣ የመልካም እንትን የመልካም እድል ምኞት እኮ ነው። ያው ለአንተም ለእሱም ተመሳሳይ ነው። እንግዲህ ጨቡዴ አያሸንፍም ጨቡዴ አቅም የለውም ልትል ነው? በጭራሽ በጭራሽ ነው ያለህ ማን እንደሆንኩኝ ያሳያል። ገንዘብ ባጭር ጊዜ ሜክ የምናደርግባቸው ሁለት የስራ አይዲያዎችን ላሳያችሁ። የመጀመሪያው አልተሳካም፣ ወደ ሁለተኛውን እንሄዳለን። ወደ ዱባይ መሄድ ፈልጌ ነው። መቶ ሺ ሁለት መቶ ሺ ያላችሁ ባካችሁን ወዳጆቼ እኔን ያየ ይቀጥ። ሰርታችሁ በመብላት ኑሯችሁን ለመግፋት ሞክሩ። ለመግፋት ስሜን ደንባራ አቤት። ምን ነው ምሩ ሁለት ቡና ይዘሽልኔ ደግሞ ከጣን ጋር ጊሽ እሺ ምን ያደናብርሻል? ወይኔ ጉዴ ዛሬ ሊያዋረደኝ ነው መሰለኝ። አይዞሽ፣ አንቺ ቁጭ በይ፣ እኔ አስተናግደዋለሁ። አይዞሽ፣ ቁጭ በይ። ቺ ለኔ፣ ይቅርታ ወንድሜ። ሄኒ ወይ እዛው ሁለት ቡና ትዛዛለኝ። ሽን ያደርስላችኋል። ቡና አዛችሁ ነበረ። ሄኖክ ሰላም በይ አንቺ። ያለ ስኳር ነው መሰለኝ፣ ትላንቱ ላይ ማን ይቆማይታል። በስኳር ቀዳል። ልክ ነሽ። እኔም ከጊዜ ጋር ተቀይሬ ያለሁ። በስኳር ነው ወይስ ትተዋወቃላችሁ? አዎ አዎ፣ ትላንቴ ነበር። ይህኒ ምን ነው ምሩን እኮ አግኝቻት ነው ምሩ። ያቺ ምሩ ነች እንዴ? እና ከፉ ተናገረች። ምንስ ብትል? ከዛ ህይወት ያወጣሽኝ አንቺ ማመስ ደሞ ሌላ

ባባዬ ይቅርታሽ፣ ከሙዴ ስላልነበርኳሽ። እስታይለ ኧረ፣ ቅብጥል መጣች። ተሰርቶ ነው፣ ተሰርተዋል ልጁ ሸበላ ነው ነው ብላችሁ። ምንሽ ፎንቃ ገባልሽ እንዴ? ኧረ እንደዛ አይደለም። አሳይን እስቲ ዛሬ ኧረ እኔማ በዚህ አልፈተው እንደውም መጣው ቆያ እንዳይደብራቸው። አንተ ምንሽ ነው? እውነትም አይኑካ ገባለት ነው። እሱን ልመልስልክ ነው የመጣሁት።

የቀረውን ደግሞ ለልብስ ሳሙና ግዢበት። ለምልከተል ለምልከተል ምን ሆነህ ነው? ቆይ ያመታል እንዴ? ለምልከተል ምን ሆነሽ ነው? ኮ ከደፍታብኝ ነው አዞሽሽ በትናዲት ሰዎችማ። አትሰበሪ፣ ልብሽ ሰፊ ይሁንሽ። ይህም ያልፋል አደል። ከዚህም የባሱ ነገሮች አልፋሉሽ። አንቺ ብቻ ጠንካራ ሁኝ። ሰላም ልጄ፣ እንዴት ነሽ? ወይ ማ ስጠብቅሽ ነበረኩ። የቤት ክረውን ዛሬ መክፈል እንዳለብኝ ነገር ይሽላል ሶሪ፣ ልጄ ብሩ ላዋ የሚደርስልሽ አይመስለኝም። እንደ ለምን ሳቄ የለ ከውጭ ሀገር እንካሽ፣ በጥርስ ክፈትልኝ። እንካ። ልጅም አርፈሽ አትቀመጭም። እኔን እንኳን አትፈሪም። አንተ ነበርክ መምጣት የነበረብህ። ቸኮልሽ እንጂ ባልሽ እንዳይመጣ ነው ባልሽ አቶ ጁማ፣ አሁን አንተ ቸኩልክ። ክፈትልኝ። ሰብናት ምርጫሽ ምርጫዬ ነው እንዴ? እሺ፣ ነገፍሪን ባልሽ ካለዘሽ አትሳሳት። ያልተሳሳተ አይታረም እንዴ? ባልሽ መጣ። 0927333838 ደውልልኝ። እሺ፣ ደግሞ ወንድሜ ነው

ብቸኝነት የመሰለ የምሰለ ምን አለ ብለሽ ነው? የኔ የምለው ሰው እንደሆነ ትቶኝ ሄዷል። አየህ፣ የሰው ጥሩነቱ የሚገባን ሲያልፍ ነው። አሁንም በዙሪያ ያለውን ሰው ማየት ጀምር። አውቃለሁ እኮ እያስጨነኩሽ እንደሆነ፣ ግን በቃ አቃተኝ። በቃ አንተም ከዚህ ማትሄድ ከሆነ እኔም አብሬ ይሆናል። ይሄ ቦታ ለአንቺ ጥሩ አይደለም። ለኔ ጥሩ ማይሆኑ አንተን ትቶ መሄድ ብቻ ነው።